ደግሞ ማለት አንድ ነገር ልነግርሽ፣ ተመልሼ መጣሁ። ከዚህ በኋላ ከዚህ በኋላ ማለት እና ህይወት ላይ ጣልቃ ነገር ስላለፈ ይሄ ሀገር እሺ፣ ሀገሩ ያንቺ ነው እንዴ? ምክንያት አውቃለሁ። አሁን ግን የምትቆይበት ምንም ምክንያት የለሽ ነው። ሲደግፍ ይችላል። መሄድ አለብሽ፣ መመለስ አለብሽ። ሌላ ችግር ለመፍጠር ወይም ደግሞ ብዙ ነገር አልፏል እኮ ማይክ ቀረኝ ማለት ምን ለማለት ፈልገሽ ነው? ሽማሽ ማለት አንቺ አሁን እዚህ ወሎ ምን እየሰራሽ ነው? ማን እንደላከሽ ምን ይሄን ይሄን ቃላት ተጠቀሚ እንዳለሽ አውቃለሁ በደንብ ነው የማውቅ አሰላሙ አለይኩም ውድ እና የተከበራችሁ ቤተሰቦቼ፣ እንደምናላችሁ ደህና ናችሁ ወይኔ? ደህና ነኝ አልሐምድሊላሂ። በሀገር ውስጥም በሀገር እጅም ያላችሁ እህት ወንድሞቼ፣ የሶፊ ቤተሰቦች እንደምናላችሁ እኛለን። እንግዲህ አልሐምድሊላሂ ያው ዛሬ ላይ የመጣሁላችሁ በአዲስ ቪዲዮ ነው። እውነት ለመናገር የቪዲዮውን ለመስራት ፈልጌ አይደለም፣ ግን ደግሞ ምን እንደሚፈጠር አላውቅም እና ሰላምም ተፈጠረ መጥፎም ተፈጠረ፣ ያለውን ነገር ለእናንተ በቃ ማሳየት እፈልጋለሁ። ምክንያቱም በቃ ከጎኔ እንድትቆሙ እፈልጋለሁ። በጠቅላላ ማለት ነው። እንደምላችሁ አላውቅም። ከምንም እንደምጀምርም አላውቅም። ስቲል ረጋጋ ትንሽ ያው ቪዲዮ ከፖስተትኩኝ ትንሽ ቆይቻለሁ። አንድ አራት አምስት ቀን ምናምን ይሆነኛል። እና ያለውን ነገር ደግሞ እናንተ ታይቃላችሁ። ከመፍጠን ሰከን ማለት የተሻለ ነው ብዬ አስባለሁ እና ሰከን ለማለት ፈልጌ ነው። ችኩል ችኩል ከማለት ነገሮችን ቀስ ብሎ ማጥራት ይሻላል በማለት ነው። እና ዛሬ እንግዲህ ሁላችሁም አይታችሁታል፣ ቪዲዮ ላይ እንዳያችሁት ነውና የቶፊቅ አዲሷ ፍቅረኛው በጣም እየደወለች ነበረ። እንዲሁም ደግሞ ያው በጓደኞቹ እያስደወለች ነበረ። እኔ ደግሞ ለማንሳት አልፈለግኩም ነበረ። እንዳጋጣሚ ሆኖ ያው በጓደኛው ደውላ አግኝታ ያለኝ ማለት ነው እና በጣም እፈልግሻለሁ፣ በቃ ላስቸኳይ ነገር እፈልግሻለሁ አለች። ለምን እንደሆነ አላውቅም። ምን ይፈጠር፣ ምን እንደምታደርግም፣ ምን ለምን እንደፈለገችኝ አላውቅም እና ከዛ ሰዎች ያው ከያዝኩበት ሮም ወጥቼ እሷን ለማግኘት የሆነ ኮፊ ቦታ ተቀጣጥረናል ማለት ነው። ዛሬ ምን እንደምትለኝ እኔ ራሱ ለማወቅ ጓጉቻለሁ። ምክንያቱም እውነት ለመናገር ጓደኛዋ ብታዪት በጣም ነው የሚያሳዝነው። ትናንትና ወዲያ ምናምን በቃ ተገናኝተን እያወራን ነበርና፣ በጣም ነው የሚያሳዝነው። አለቃ ፍቅር ግን ከባድ ነው፣ በጣም እኔ እንኳን ሄደ ቀረ ግድ አይሰጠኝም። ምክንያቱም አንዴ የተደፋ ውሃ መልሶ አይታፈስም አይደለም። እንዲሁም ደግሞ ያው ወርቅ እንግዲህ ያለ ቦታው ሲገኝ ይረክሳል። ስለዚህ እኔ ምንም አይደለም ለእኔ ምንም አይደለም ግን ለልጁ በጣም ነው ያዘንኩለት፣ ምክንያቱም በጣም ነው የሚወዳት የሚያፈቅራት። እኔ ያቺ ልጅ ማለት ምን ሆነ እንደወደዳት እራሱ አለቀ ከባህሪ ባህሪ ይላት የሆነ የሆነ እንጃ። አይባልም ያው አይባልም፣ ግን ስላናደደችኝ የሚሆነ አላውቅም በስነስርዓት ምንም በቃ ማውራት አትፈልግም ነው። በጣም እኔ ምላሳም ሰው ደግሞ ምሳሌ፣ አሁን እኔ ሳወራ እሷ ልታዳምጣ ይገባል፣ እኔ እሷ ስታወራ ደግሞ ላዳምጣት ይገባል። እና ባለፈው በጣም ነው ያናደደች፣ እና ዛሬ ፈልጌሻለሁ አሁን ነገር አለች። ስለ ጓደኛዋ ጸጽቷት ለመመለስ ቢሆን አላቅም። እኔ ለመሳደብ የሚሆን አላቅም፣ ብቻ ለምን እንደሆነ አላቅም። እኔ በተስፋ ጠብቃት አለው ግን ወንድሜ፣ አይዞ ሄኝ አባት። ፍቅር በቃ ማለት ፍቅርን ይታደሉታል እንጂ ይታገሉት ይባላል። አንዳንድ አባባል ሲባል ማለት ነው። እና ለአንተ ካላላት አላላት እርግጥ እረዳሃለሁ ማለት እረዳሃለሁ። ፍቅር በጣም ከባድ ነው፣ እና ያለህበትን ነገር ደግሞ ስለማቀ ነው እኔ ከዚህ ላይ እየተጋፈጥኩላ ያለው ያለሁት አንተ ያለህበትን ቦታ ስለማቅ ነው። ግን በቃ ጠንካራ ለመሆን ሞክር፣ ስራ ላይ ፎከስ ለማድረግ ሞክር እና ያለውን ነገር ደግሞ ዛሬ ቀጥራኛለች። ይህን ቪዲዮ እንደምታየው ተስፋ አድርጋለሁ። ግን ብታየው ጥሩ ተፈጠረም መጥፎ ተፈጠረ በዚህ አጋጣሚ እንድትቀየመኝ ተቀየመኝ እኔን አልፈልግም፣ ያው አማርዬ ያው እንዲደብርህ አልፈልግም። ይህም ቪዲዮ ስታየው ምናልባት ከተጣላንም አናድደኝ ደግሞ በጥፊ ከመተዋትም ከመታችንም እንደ እንድትቀየም አልፈልግም። እኔ ዛሬ ማለት አሁን ላይ ያለት እንግዲህ ኮፊ ቦታ ነው ያለውትና በቃ በጣም ትግስተኛ ሰው ለመሆን እሞክራለሁ። ትግስቴን ግን እንዳትፈታተነኝ ደግሞ አላህን ለምናለሁ። እና ስቲ ቤተሰቦቹ ያለውን ነገር ደግሞ የማሳያችሁ ይሆናል። ብቻ እንደዚህ አይነት ነገር አይጣልባችሁ ነው የሚባለው። እኔ ወሎ ስመጣ ለሰላም፣ ለመልካም ነገር ነበር የመጣሁት። ይሄ ነገር ጭራሽ ይፈጠራል ምናምን ብዬ አላሰብኩም። ግን ሁሉም ነገር ተገላቢጦ ሆኖ ነው ያገኘውት እና በዛ ደግሞ ምንም

እሺ ማለት ለምን ነበር የፈለግሽ? ጥሩ ጥያቄ ነው። በመጀመሪያ ደረጃ ማለት አንደኛ እኔ ጋር ያለንን ነገር ጨርሰናል። ለምን በጓደኞቹ መደወል እንዳስፈለገሽ እኔ ለምን ማግኘት እንዳስፈለገሽ፣ ለምን እና ደግሞ እንዴት ውሽማሽ ወይም ደግሞ ፍቅረኛሽ ተከትሎሻል መጣ፣ ምናምን ልኮሽ ነው ውሽማዬ፣ ፍቅረኛይ ማለት ምን ለማለት ፈልገሽ ነው? ውሽማሽ ማለት አይደል ብጠይቅሽ ብዬ ነው ይሄን ማለት አንቺ አንቺ ብጠይቅሽ ነው እንደሆነ፣ ወደፊት አንቺ ቤተሰዎችሽ ትደርሱበታላችሁ። ገባሽ? አሁን ምን ችግር የለውም እሱ እና፣ አሁን እዚህ ጋር የፈለኩሽ ነገር ቢኖር አሁን አንቺ እዚህ ምን እየሰራሽ ነው? የእኔ ጥያቄ አሁን አንቺ ወሎ እዚህ ደስ ደስም እየሰራሽ ነው ጥያቄ ማለት ነው። እዚህ ለምን መተሻል? የመታሽበትን ምክንያት አውቃለሁ። አሁን ግን የምትቆይበት ምንም ምክንያት የለሽ ነው። እዚህ ጋር ብትሻለ መሄድ አለብሽ፣ መመለስ አለብሽ። ሌላ ችግር ለመፍጠር ወይም ደግሞ ብዙ ነገር አልፏል። ከዚህ በፊት ብዙ ነገሮች አልፈዋል። እናም ብዙ ነገርም አሳልፈናል እና በእኔ እና በሱ ህይወት ማለት ነው። ቶፊቅ አሁን ያለፈ ህይወታችሁን አውቃለሁ ነው የሚያለፈው ህይወቴን አውቃለሁ እያልሽ ነው። እንግዲህ ልጁን የት እንደምታውቂው አላውቅም፣ አውቃለሁ ምናምን እያልሽ ነው። ሶ ችግር የለውም። ምን የሚያለፈው ህይወቴ ነው። አንቺም ያለፈ ህይወትሽ ነው ከቶፊቅ ጋር የነበረሽ ማለት ነው። አሁን አንቺ እዚህ ምን ትሰሪያለሽ? ነገር ለማንሳት ነው፣ ለማበጣበጥ ነው እዚህ ያለሽው። ሀገርሽን ትተሽ ነው የመጣሽው። ዛሬ ምትኖረው አዲስ አበባ አይደል እንጂ ወሎ እዚህ ሂጂ ነው አሁን ግልሽ የመጣሁት እዚህ። በቃ ሂጅ፣ አትበጥ ህይወታችን ልኖርበት ነው። ስላለፈ ህይወቴ ምናምን ገባሽም፣ አንችም አሳልፈሻል፣ አልፏል። ያለኝ ልነግርሽ ነው። አስር ጊዜ ስልክ እየደወልኩኝ ምናምን ያስቸገርኩሽ ማለት ነው እንድትሄጂ ስለፈለኩኝ። ባጭሩ ጨረሽ እንጂ ሌላ ነገር የለው እሽ አንደኛ ማለት ነው፣ እኔ እንድሄድ አንቺ እኔ ሄድኩም ቀረሁም አንቺ አይመለከትሽም ወይም መለከተኝ መጥቼ አላወራሽ አልገደድም ነበር፣ ግን ስለዚህ መለከተኝ ብሎ እዚህ ድረስ መጥቶ እኔ አንቺ ሰራተኛ ነኝ ወይስ አንቺ ፋሚሊ ነኝ አላልኩም አላልኩም። እኔ ያለሁት ማለት አንደኛ እዚህ ጋር እየቀጠርኩሽ ማለት ነው። በቃ የለ መጥፎ ነገር እንዲፈጠር ስለፈለኩ ነው። ገባሻ? ምናልባት እዚህ ጋር ትልቅ ቦታ ነው እና ተረጋግተሽ እንኳን አቅል ሰጥቶሽ ብታወሪ ብዬ ነው እኔም እሱን ብፈልገው እንደዚህ ድረስ

ታገኙላችሁ መልሱም እዛ ላይ አለ። እንደዛ ብለሽ የምታስቢ ከሆነ ደሞ ማለት ነው ስለኔ መሄድ እና መቅረት አንቺ አይመለከትሽም፣ አንደኛ ማለት ነው። ሁለተኛ ደሞ ማለት ነው በህይወታችን ጣልቃ ትግቢ የምትዩ ነገር ደሞ ማለት ነው በህይወታችን ጣልቃ መግባት የሌለም። ብቻ በማን ህይወት ነው ጣልቃ የገባሁት? ነገርሽ እኮ ከሱ በላይ ማን ይንገርሽ? ማን ቢመጣ ነው አንቺ አምነሽ ወደ ራስሽ ህይወት መመለስ? ነገርሽ በቃ ያለው ነገር ከዚህ በፊት ተገናኝተን ብዙ ነገር ተፈጥሯል፣ ብዙ ነገሮች ተፈጥሯል። እሱ ነገር አልፈን ነው አሁን እዚህ ጋር ቁጭ ብዬ ለዋራሽ ራሱ ብቻ አልኩት ልሽ አሁን እኔ ማን እንደላከሽ ማለት አዳም ጅ ራሱሽን ብቻ ታውሪ እዚ ጋ ማን ህይወታችንን እየበጠበጠ እንዳለ አንቺም እኔ የምታቀል ነው ተሻላ ማን በማን ህይወት እየገባ እንዳለ በሰው ላይ ማዘለሽ የገባሽው እኮ አንቺ ነሽ ከዛም ብሶ ደግሞ የሰውን ህይወት ለማበላሸት የማብርሽ ያለሽ ራስሽ ነሽ ገባሽ አይደለም ሲቀጥል ደግሞ ወንድ መቀያየር ምናምን እንደዚህ መለፋት ማለት ነው ይሄ አቋምነት አይደለም እሱ ነግሽ የምፈልገው ነገር ሰው ሪቃ ያለፈ አንቺ ያለፈ ነገ ከሌላ ሰው ለዚህ ምን ዋስትናለች ማለት ነው? እኔ የሚያለፈ ህይወት አለኝ። አሁን ህይወት አለ፣ ህይወት ይቀጥላል። ገባሽ አሁን ህይወት አለኝ እኔ። እዚህ ጋር የምኖርለት ሰው አለ፣ የምትኖርለት ሰው አለ። በጣም ነው እንደምትኖርለት ሰው ያለው እዚህ እየቀለድሽብኝ ነው እንዴ? አለሽ አንቺ ቀድ ነው እንደ ያልሽኝ፣ ያኔ እኮ እዚህ ጋር ቁም ነገር ካወራን ከተረዳዳን ምናምን ብዬ ነው የመጣሁት። ገባሽ? እንድናወራ ብዬ የቀጠርኩሽን ከተረዳዳን አውርተን መነጋገር ከቻልን ብዬ ነው የመጣሁት። ተሻለ ካልቻልን መነጋገር መሄድ ይችላል። ገባሽ? ነግሬሻለሁ፣ በህይወታችን አትግቢ።

እዚህ ላይ ግን አንደኛ፣ ማን ደውይላት እያለ እንደሚያስገድድሽ አውቃለሁ? ሁለተኛ፣ ደግሞ እኔን ለማግኘት ለምን እንደፈለግሽ አውቃለሁ ያለውን ነገር ለማጣራት ፈልገሽ እንጂ ምንም ነገር

ትክክለኛውን ነገር ነው እየነገሩሻ። በቃ ሌላ መብትሽ ነው መኖር የሚመችሽ ቦታ። በህይወታችን አትግቢ። ስለ እኔ ህይወት ለመኖር ደግሞ አንቺ አይመለከትሽም። በማይመለከትሽ ነገር አንደኛ

እኔ እና እሱ ህይወት ላይ ጣልቃ እየገባሽ ህይጅ እያልኩሽ አልሄድም ብለሽ አይደል? በአንቺ ህይወት ላይ ለሚመጣው ነገር እያንዳንዷን ነገር አላልኩሽም? ቤተሰቦች ጭራሽ ማለት ነው፣ ሰዎች ተበጣጥሰች። ወላሂ ማለት ነው በጣም ነው የታገስኳት። በጣም በጣም ማለት ያለሁበት ቦታ መሀል ላይ መነቂያት እና በቃ ፈንጥረሽ ወሩሪያት የሚለኝ መጥቶ ነበር ወላሂ ግን በጣም በቃ ትዕግስቴን በጣም ጭራሽ ማለት ነው በጣም ነው የተበጣጠሰች ቤተሰቦቼ፣ ወላሂ ነው የምላችው ራሴን ለመቆጣጠር በጣም እየሞከርኩኝ ነበር እንጂ እንደዚህ በንግግሮ የሎ ማለት ነው እ እሾሎ የጆሮን እንደዚህ መዝልጌ አውጥቼ ልጥላት ነበር ያሰፍቱኝ ጋር። ያው አንዳንዴ ነገሮችን በቃ ትዕግስት ታግሰን ነው ማየት ያለብን እና በጣም ለመታገስ እየሞከርኩኝ ነበረ። ጨራሽ እኔ ነው ዝታብኝ የምትሄጂው ይሄ። እርግጠኛ ነኝ ቪዲዮ ታይዋለሽ። ይኸውልሽ አንቺስ ተዘር ማንዘርሽ ብትመጪ እራሱ ማለት ነው እኔ ሶፊያ አብደላ አልፈራሽም አንደኛ ማለት ነው። ሁለተኛ ደግሞ እኔን አታቂኝም፣ ማን እንደሆንኩ አታቂኝም። እንኳን አንቺን የመሰለ ቃሪያ ነውና ማለት ነው እኔ ለወንድም አልመለስም። በቃ በራሴ ኮንፊደንስ የምመራለሽ ላይ። ላከበረኝ ሰው ጥግ ድረስ አከብራለሁ፣ ለናቀኝ ሰው ደግሞ ንቀቱን ጥግ ድረስ አስተፋዋለሁ። አንቺ ስለማታቂኝ ነው። እዚህ ላይ ምናልባት ኮፊ ቦታ ኮፊ ቦታ ላይ ስለሆንኩኝ እንጥር እንጥር ብለሽ አክትሽን አሳይተሽ ምናምን ሄደሻል። ችግር የለውም። ሌላ ጊዜ ደግሞ ይሄ አክትሽን ይሄ ሌላ ጊዜ ደግሞ ያው እንደዚህ ማለት ነው። ምንጭቅጭቅ አድርገሽ እንደሄድሽ ማለት ነው። ታለቅሽበታለሽ ጠብቂ ብቻ ማለት ነው። አንቺ ማንሽና እኔን ከመጣሽበት ተመለሽ የምትይኝ አገሩ ኮ የራስሽ አደረግሽው። ይሄ ሀገር እሺ፣ ሀገሩ ያንቺ ነው እንዴ? የኢትዮጵያ ልጆች ሁሉም የ በቃ የብሔር ብሔረሰቦች ሀገር ነው። ያንቺ ሀገር ብቻ አይደለም። አንደኛ ማለት ነው። ሁለተኛ ደግሞ በቃ አስተዳደግሽ ነው የሚያሳየው። አንግ ሰው እንዴት በቃ ከሀገሬ ላይ ለቀሽ እንድትሄጂልኝ እፈልጋለሁ ይባላል? በቃ የወረደ ሰው መሆንሽን ያወቅሁት ማለት ነው ይሄን ቃል ስትጠቀሚው ነው። ሲቀጥል ደግሞ እኔ እዚህ ጋር የመጣሁት አንደኛ ምን እንደምትይኝ ለመስማት ነው። ማን እንደላከሽ፣ ምን ይሄን ይሄን ቃላት ተጠቃሚ እንዳለሽ አውቃለሁ። በደምብ ነው የማውቅ፣ ህፃን ልጅ አይደለሁ። ገባሽ አይደለ ግን ሁኖ ደግሞ እዚህ ጋር መጥተሽ አክት እንድትሰሪብኝ አልፈልግም ነበረ። ግን ዛሬ እስኪ በቃ ቦታውን ልልቀቅላት ብዬ አክት እንደፈለግሽ እንድታወሪ ትዕግስቴን በሙሉ አምቄ ዝም ያልኩት ማለት ነው። የፈለግሽውን ነገር በቃ ላዳምጥሽ ብዬ ነው ያዳመጥኩሽ የነበረው ማለት ነው። እና ሰው ምንድን ነው የሚባለ፣ የሆነ ተረት አለ። ሀያት የምተርተው ማለት ነው አንዳንድ ሰዎች ይሰርቁና ማለት ነው፣ ግን የሆነ አይናውጣ ይሆናሉ። አንቺ ደግሞ እንደዛ ነው የሆን ሽብኝ። እንበስ ችግር ለው፣ ሌላ ጊዜ እንገናኛለን። ማንገናኝ ሆና መስዶ ሻክት ምናምን እኔ በሰው ህይወት ላይ ጣልቃል እንትን አልልም። ማንም ሄደ መጣ ግድ አይሰጠኝም። አንቺ ግን እዚህ ጋር የተጠቀምሽውን ነገር ተልከሽ እንደመጣሽ አውቃለሁ። ቤተሰቦች ይኸው አበዛውባችሁ። በእናንተም ስሜታዊ ሁኜ ነው እየተናገርኩ ያለሁት፣ እና በጣም ይቅርታ እስቲ፣ ማለት እንደን አይነት ነገር ቢደርስባችሁ ምን ታደርጋላችሁ? ኮሜንት ላይ አያስፈሩልኝ። እኔ አላቅም። ተናድጄ ያለው መምጣትም እኮ አልነበረብኝም፣ ግን ደግሞ እየረበሸች ስትሆን፣ እስቲ ምን ፈልጋ ነው እኔ ምሬ ነው። ፍቅረኛዋ በጣም ነው የሚያሳዝነኝ። አሳዝነኝ ስላችሁ ደግሞ ሌላ ነገር የምታስቡ ሰዎቹ ምትኖሩ ትችላላችሁ። በሌላ ነገር ምንም ነገር እንዳታስቡ ያው እንግዲህ ሰው ከሆናችሁ የሰው የሰው መውደቅ የሰው መከፋት ያሳዝናችኋል ብዬ አስባለሁ እና እዚህ ላይ ትልቅ ጌም እየተጫወቱ ስለሆነ ነው። ለማንኛውም ያው አብራችሁ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ ስለምንገናኝ እወዳችኋለሁ፣ ተወዳችኋለሁ። ሻው